አልሐምዱሊላህ አልሐምዱሊላህ፣ ወላሂ በዝናብ በሰሞኑን ተቃጠልን መተንፈስ አጥፎ ነበር በሙቀቱ። አልሐምዱሊላህ አላህ ዝናቡን ውሃውን ላወረረልን እናመሰግነዋለን። ኢትዮጵያ እንደ አንድ ቦታ ዘርተው ዝናብ ያጧሉ። አላህ ሱብሐነሁ ወተዓላ ለነሱ እንደዚህ አላህ ራህመቱን ሳይሰስት እንደዚህ ያውርድላቸው። ያ ረቢ አላህ እኛ ያለለን